አገራችን በኢትዮጵያ በቅድስት ቤተ ክርስቲያናችንም እጅግ በጣም የሚሰቀጥጡና የሚያስጨንቁ ግፎችና በደሎች ሲፈጸሙ ይታያል ወይም አያለው። ታዲያ እግዚአብሔር ካለስ ስለምን ዝም ይላል? የሚል ነው ሁለተኛው ጥያቄ። ይሄ በጣም ከባድ በጣም ጥልቅ ጥያቄ ነው፣ ሰፊ የተረጋጋ ትምህርት፣ ስልጠና የሚፈልግ ጉዳይ ነው ግን አሁን ለዚህ በሚሆን መልኩ በጣም ጠቅለል አድርጌ ጥቂት ነገሮችን ለማለት ልሞክር። ብዙ ሰዎች የእግዚአብሔር መኖር ከሚጠራጠሩበት አልፎ አልፎ ከዛ አልፎም ወደ መካድ የሚደርሱበት ትልቁ ምክንያት ይሄ ይሄ ግፍ ለምን ይኖራል፣ እደዎች አቅመ ደካሞች በሀያላን በጉልበተኞች ለምን ይሆናል በእውነቱ በጣም በምር ህሊና ላለው ሰው አዎ በጣም ይፈትናል። ይሄ የማይፈትነው ሰው ካለ ያለምን ሁኔታ ያልተረዳ ነው ወይ በጣም በቅቷል ማለት ነው። በደምብ ተረድቶ በጣም እውነት ነው። በጣም ብዙ ነገሮች ይረብሻሉ። ከዚህ የተነሳ እንዲያውም እግዚአብሔር ቢኖር እንዲህ አይሆንም ነበር ብለው እስከ መካደም የሚደርሱ ሰዎች አሉ። ለምሳሌ በአሜሪካ በጣም አንድ ታዋቂ የሚባል ጋዜጠኛ ላሪ ኪንግ ይመስለኛል፣ ላሪ ኪንግ ላይ ባለው ብዙ ጊዜ አሁን ይኖር አይኖር አለ፣ ከተወሰኑ በፊት ነበረ፣ አሁን አላውቅም። ኤኖዌይስ እሱ ይህ ሁሉ ግፍ በዚህ ዓለም ላይ እየሆነ እግዚአብሔር አለ አለል እንዲል ነበር፣ እና በእግዚአብሔር የማላምንበት ምክንያት ግፍ ስላለ ነው። እና ብዙ ሰዎች አሉ እንዲህ የሚሉ የክፉ ነገርን መኖር ለማብራራት አራት አይነት ሀሳቦች ይቀርባሉ። ወይም መፍትሄ ብሎ የሚሰጡ አራት የተለያዩ አካላት አሉ። እንደው በዋናነት አንደኛዎቹ የክርስቲያን ሳይንስ የሚባለው ነው እና መስራቿ ሜሪ ቤከር ኤዲ ነው የምትባለው ክፉ ነገር የለም ነው የምትለው እና የእሷም ተከታዮች እንደዛ ብዙ ሚሊዮን ተከታዮች አለ። መቼም ሰው ከተነሳ ደፍረው ከተነሳ ተከታይ ያጣም። በጣም በዚህ ዓለም የተረጋገጠው ነገር ምንም ችግር ደፍሮ ቆርጦ ይነሳ እንጂ ጅብ ድስት ግጣሙን አያጣም ይባላል። ምንም እሱን የመሰለ ተከታይ አያጣም። ልክ ነው ይላል። ቢገርብ ነገር ነው ይመጣ እና ክፉ ነገር የለም፣ ቅዠት ነው ኢቪሊዝ ኢሉዥን ይላሉ። ክፉ ነገር የለም፣ ዝም ብሎ አንተ ደረሰ ይመስልሃል እንጂ የለም። ጦርነትም የለም፣ ስደትም የለም፣ ምንም የለም፣ ህመምም የለም። አንተ ስለሚመስል ነው ይላሉ። መቼስ ላመነው ልጅ አላልክ። እንደዚህ ብሎ የሚያምኑ አሉ፣ ግን የውሸት ነው። ክፉ ነገር ሞልቶ ተርፏል፣ እየሆነ እያየ ነው ኤኖይስ አንዱ ይሄ ነው። ሁለተኛው የመነናውያን አይነት ህሳቤ ማኒኪያን ዱዋሊዝም ነው። ማለት የዓለም የክፉና የደጉ የማያቋረጥ ፍጭት ነው። ስለዚህ ክፉ ነገር የሚሆነው ከክፉ አምላክ የተነሳ ነው። ይሄ ጨለማ፣ ስጋ፣ እንደዚህ ያለሆኑ የክፉ አምላክ ውጤት ነው የሚሉ በነገራችን ላይ ስጋዊ መንፈሳዊ እያሉ መከፋፈል የዱዋሊዝም ውጤት ነው። የመነናዊነት ውጤት ነው። በኦርቶዶክስ አስተምህሮ ሰው ሰው ነው። የእግዚአብሔር ሰው ከሆነ የእግዚአብሔር ሰው ነው። ቢበላ ቢጠጣ ቢያርስ ቢቆፍር ቢነግር፣ ያ ሰው መንፈሳዊ ነው፣ የእግዚአብሔር ሰው ነው። እና እውነቱን ለመናገር እኛ ኦርቶዶክሳውያን በስራ ቦታችን በሰፈራችን ክርስትናችን እንዳያበራ እንደ ክርስቲያን እንዳንኖር እኔ ከሚፈትን ነገር አንዱ ይመስለኛል። እንግዲህ መቼም መርካቶ እንግዲህ ንግዱን እናንተ ናችሁ የምታውቁት። ንግድ ቦታ ምናምን እንዴት ነው? አትዋሹም፣ አይደለም? በሀሰት አትምሉ። ግን አንዳንዱ ሰው ምን ያደርጋል? እዛ ሲሆን በሀሰት ይምላል። ውሸቱን የማይረባውን በጣም አንደኛ ነው፣ በቃ አመነኝ ይላል። ምንድን ነው ሲባል ቤተክርስቲያን ሄደው ደግሞ ማረኝ ፈጣሪ። የለም ስጋ ሆኖ እንጀራ ሆኖ እንዲህ የሚባል ነገር የለም። ይሄ እግዚአብሔር ለማታል። ይሄ እንደ ድራማ ጨዋታ ነው፣ የተለያየ ካራክተር የሚጫወቱ አንድ ነጋዴ ክርስትናውን የሚገልጠው በንግዱ ቦታ ነው። የታመነ ሆኖ በመገኘት በእውነት ንግድን መቀደስ ከክርስቲያኖች ግዙ እነሱ አይዋሹ መባል ያለባቸው፣ ይባላል ይሆን? ግን እንዲባል ተስፋ አደርጋለሁ። ከክርስቲያኖች ሱቅ ሂዱ፣ እነሱ ታማኝ ናቸው መባል ነው ያለበት እንጂ ሱቁ ቦታ አስር ነገር እያወራ ቤተክርስቲያን ሄዶ ማረኝ ፈጣሪ ምን ላርግ ምን ላርግ ምን ላርግ ምን ላርግ፣ አለዛ ከገባ ያለወጣ ነው እያል እንዴት ይህን መቀበል ካልቻለ እና ምንታው ይሄ ከዛ የመጣ ነው ለማለት ነው። እንዲህ ለማለት ይሞክራሉ። ይህም ስህተት ነው። ያሉን ክፉና በጎ ካሉ አንዱ አንዱን ያጠፋው ነበር፣ እንዲሆነ አይቀጥልም። ክፉና በጎ ለሁል ጊዜ አብረው ፓራለል ሊቀጥሉ አይችሉም። ሶስተኛዎቹ ደግሞ የፕሮሰስ ቴዎሎጂ የሚባል ነው። ሀሳቡ በጣም ዘረበቅ ያለ ነው። ግን ምንድን ነው የሚሉት? እግዚአብሔር ሁሉን ነገር ቀድሞ ስለማያውቅ በፕሮሰስ በሂደት እያወቀው የሚሄደው ነገር ስላለ ሳያውቀው የሚሆነው ነገር ስላለ ነው የሚሉ አሉ። እና በጣም የሚገርመው መጽሐፍ ቅዱስንም ለመጥቀስ ይሞክራሉ። ይህ መጽሐፍ ቅዱስ መከረኛ ነው፣ ለሁሉም ይጠቀሳል እና ያልሆነን ነገር ማወቅ ስለማይቻል አንዳንድ ነገሮች እሱ ሳያውቅ ስለሚሆኑ ነው ብለው ክፋት የሚሆነው ከዚህ የተነሳ ነው ብለው ለማብራራት የሚሞክረዋሉ። ይሄም ነውር ነው፣ ስህተት ነው። እግዚአብሔር የማያውቀውን ነገር የለም። ለእግዚአብሔር ጊዜም እራሱ የለም። ምጽሀትም ለእግዚአብሔር የሆነ ነው የሚሆን ነው ሁሉ ነገር እግዚአብሔር ዘንድ የሆነ ነው። እንዴት ነው ይሄ እኛ መረዳት አንችልም። ምክንያቱም እኛ መረዳታችን በጊዜ የተገደበ ነው። እኛ በታይም ስፔስ ዳይሜንሽን ውስጥ ነው ያለ ነው። ስለዚህ ከጊዜና ከቦታ አልፎ ለመረዳት አንችልም። እንግዲህ ብቃት፣ ሰው ወደ ብቃት ሲደርስ ትንሽ ያን መረዳት፣ ከቦታ ማለፍ፣ ይሄ ሁሰት የሚባለው ከጊዜ ማለፍ ይጀምራል። ኤኖሽ እንግዲህ ሶስተኛው ፕሮሰስ ቴዎሎጂ ነው። ክፋትን ለማብራራት ለምን ይኖራል እግዚአብሔር እያለ ለምን ክፋት ይኖራል? ክፋት ቢኖርም እግዚአብሔርም አለ የሚለውን ለማብራራት። አራተኛው ደግሞ ኤቲስቶች ናቸው። ኤቲስቶች ምን ይላሉ? እግዚአብሔር ካለ ደግ መሆን አለበት ይላሉ። አንደኛ ፕሬሚስ የሚሉት ይሄ በሎጂክ እንትን አገላለጽ እግዚአብሔር ካለ ደግ መሆን አለበት ይላሉ። አንድ ሁለተኛ፣ እግዚአብሔር ደግ ከሆነ ደግሞ ክፉ የሚባል ነገር መኖር የለበትም ምክንያቱም ክፉና ደግ አብረው ስለማይሄዱ ይላል። ሁለተኛ። ሦስተኛ በዚህ ዓለም ክፋት አለ። የለም፣ አለ ስለዚህ አራተኛ ድምዳሜ ምን ይሆናል? እግዚአብሔር የለም ይላሉ። ድምዳሜ በጣም ሎጂካል ይመስላል ይመስላል። ሎጂክ ማለት የሰው የሀሳብ መገጣጠም ነው። ውሸቱንም ካገጣጠመው እውነት ይመስላል። እዚህ ውስጥ ከነዚህ አራት ሀሳቦች ውስጥ ችግሩ ወይም ስህተቱ ያለው የትኛው ላይ ነው? ሁለተኛው ላይ ነው። ምንም የሚለው እግዚአብሔር ካለ ክፋት የሚባል ነገር መኖር የለበትም የሚለው ነው። እንዴ ቢኖርስ እግዚአብሔር የሚሰራበት መንገድስ ቢሆን ማን ያረጋገጠ የእግዚአብሔርን አሰራር? አሁን የብዙ ሰው ችግር እግዚአብሔር መስራት ያለበት በዚች መንገድ ነው፣ በዚህ ካልሆነ ልክ አይደለም ብሎ ይደመድማል። ይሄ እኮ ራስን ሌላ እግዚአብሔር ማድረግ ወይ ከእግዚአብሔር በላይ ማድረግ ነው። ግን ብዙ ሰው ይሄ አይታየው። እግዚአብሔር መስራት ያለበት እኛ ባሰብነው መንገድ ብቻ ነው። እንዲህ ከሆነማ እግዚአብሔር ከኛ ያነሰ ከሆነ እኛ ከእግዚአብሔር የበለጥ ነው እኮ ማለት ነው። እግዚአብሔርን መራ ነው እግዚአብሔርን ኢቫሌዊት አደረግ ነው ገመገብ ነው እዚህ ላይ ካለ ካልነውማ፣ ቃ እግዚአብሔር ጎደሎ እኛ ፍጹም ከሱ የበለጠ ነው። ይህ በጣም የተሳሳተ አረዳድ። ታዲያ እንዲህ ከሆነ ክፋት ለምን ይኖራል? እንግዲህ ሲጀመር ክፉ የሚባለው ነገር እግዚአብሔር አልፈጠረም። እግዚአብሔር ክፋትን አልፈጠረም። ክፉ የሚባለው በእርግጥ አሁን በጣም ሰፊ ነው። ብዙ አይነት ክፋት አለ። ናቹራል ኤቪል አለ፣ መብረቁ፣ የመሬት መንቀጥቀጡ፣ ጎርፉ እንዲህ እንዲህ ያሉ ነገሮች አሉ። አሁን እነዚህ ውስጥ አንገባም እንጂ ብንገባ በጣም በእነዚህ ውስጥ ብዙ ጠቃሚ ነገሮችም አሉ። ሰው ሰራሽ ነገሮች አሉ። አሁን ብዙ ጊዜ ጎርፍ አደጋ የሚያደርሰው ሰው ሰራሽ በሆኑ መንገድ ነው። ማለት ብዙ ጉዳት ባደረሱ ጎርፎች ሲመረመሩ ወይ ተፋሰሱን እንዲሰራ የተመደበውን ገንዘብ የሚመለከታቸው የተወሰነውን ይወስዱትና በአልነሰብ በደከመ ምናምን ይሰራል። ያኔ ሲመጣ እንዲ የሰው እጅ በጣም ብዙ ቦታ ታያለ ወይ ደህናውን ቦታ ላልሆነ ያደርግና ጎርፍ የሚያጠቃውን ቦታ ደግሞ ላልሆነ ይሆንና ያ እንዲህ ብቻ ብዙ ሰው ሰራሽ ነገሮች ብዙ ይገኙበታል። እንደገና ደግሞ አሁን ተፈጥሯዊ በሆኑ ነገሮች ጎጂ የምንላቸው ግን ጠቃሚ አሁን መብረቅ ብዙ ጥቅም አለው፣ ወደዛ አልገባም። መብረቅ ግን በጣም ብዙ ለህይወት አስፈላጊ የሆኑ ጠቀሜታዎች አሉት። አሁን መብረቅ በጣም ብዙ ነገር እና አንዳንዴ እኛ ጉዳት የሚመስሉት ነገሮች እግዚአብሔር ባወቀ በዛ ውስጥ የሚሰራቸው ስራዎች ይኖራሉ። የመሬት መንቀጥቀጣው ጉዳት ያደርሳል ግን በዛ ውስጥ ደግሞ ያሉ ብዙ ጥቅሞች አሉ። ለምሳሌ አሁን ከመሬት ንጣፍ ከክረስት ስር ያሉ ብዙ ማዕድናት ወደ ላይ የሚወጡት በመሬት መንቀጥቀጥ ነው። አሁን ብዙ ወርቅ እንደዚህ በጣም ጠንካራ ማዕድናት አልማዝ ወደ ላይ የሚወጡት። ስለዚህ እግዚአብሔር የሆነ እዛ ቦታ አሁን አንዳንድ ከዚህ ከመሬት መንቀጥቀጥ ጋር አሁንም ሰዎች ሰው ቤት እንዲሰራ ሊመራበት የማይገባው ቦታ ላይ እየሰሩ ሁሉ ነው ብዙ አደጋ የሚደርሰው። ለምሳሌ አሜሪካ ሳን ፍራንሲስኮ የሚባለው ከተማ በጣም በዚህ በመሬት መንቀጥቀጥ የታወቀ ነው። ይህ እየታወቀ ግን ግጥግጥ ያለ ከተማ ነው። ለምን ተደረገ? በቃ መሩት። ሰው መቼም ቦታ ካገኘ በሬት እና ብዙ የሰው ጉዳዮች አሉ፣ እግዚአብሔር ባወቀ የሚሰራቸው ስራዎች አሉ። እሱ እንዳለ ሆኖ ክፋት ለምን ይኖራል? እግዚአብሔር ክፉ ነገር የሌለበት ዓለም መፍጠር አይችልም ነበሩ? እስኪ አሁን አንድ ጥያቄ ጠይቃችሁ እግዚአብሔር ክፉ ነገር የሌለበት ዓለም መፍጠር ይችላል? አይችልም? ይችላል፣ አለ የተረጋገጠ ነው። ግን ክፉ ነገር የሌለበት ዓለም ከፈጠረ ይህ ዓለም ነፃ ፈቃድ አይኖረውም። ሮቦት ነው የሚሆን። ምክንያቱም ክፉ ነገር ማድረግ የማይችል ከሆነ የራሱ ፈቃድ የለውም ማለት ነው። ፕሮግራም የሆነውን ነገር ብቻ ነው የሚያደርገው ማለት ነው። ስለዚህ እግዚአብሔር ክፋት የሌለበት ዓለም መፍጠር ይችላል፣ ነገር ግን እንዲህ ያለው ዓለም የራሱ ነፃ ፈቃድ አይኖረውም። የራሱ ነፃ ፈቃድ ከሌለው ክፋትም በጎነትም የሚባለው ነገር አይኖርም። ልክ እንደ እንስሳት እንደ አራዊት ደመ ነፍስ ነው የሚሆነው። አስቦ የሚሠራ አይኖርም። ሮቦት ነው የሚሆነው ማለት ነው። ሮቦት ያው ፕሮግራምድ ነው፣ በፕሮግራም ይነሳል። አምጣ የሚሉትን ያመጣል፣ ውሰድ የሚሉትን ይወስዳል። ከዛ ውጭ የራሱ ክፋትም በጎነትም የለበትም። ስለዚህ እንዲህ ያለ ዓለም እግዚአብሔር ፈጥሮ ቢሆን ጥሩ ነበር ወይ? እንዲህ ያለ ዓለም ቢሆን ጥሩ ነበር እስኪ ልጠይቃቸው ነጻ ፈቃድ የሌለው ግን ክፋት የሌለበት ዓለም ቢሆን ዓለማችን ጥሩ ነበር የሚሆነው እንዲህ ያለው ዓለም ማለት ማለት ነው መውደድም መጥላትም ክፋትም በጎነትም የሌለበት ዓለም ለምሳሌ እንዳታስቀይምህ ተብሎ ሚስትህ ምንም የራሷ ሀሳብ የሌላት ብትሆን ተነሽ ስትላት ትነሳለች ጥላሃት ከሄድክ ከዛ ቁማ ነው ምትው ምትውለው ምክንያቱም በራሷ ፈቃድ ከተቀመጠች ልትቀየም ትችላለህ ታስቀ አንተ የነገርካትን ብቻ ምትናገር ብይ ስትላት ምትበላ ተይ ስትላት ምትላ እንዲህ ብትሆን እንዲህ ያለ ሚስት የሚፈልግ ሰው አለ። በቃ ምንም የራሱ ሀሳብ የሌላት ቁሚ ካልካት ቆማ ምትውል። ባልም ቢሆን እንደዚሁ ምንም የራሱ ሀሳብ የሌለ፣ ለምን በራሱ ካሰበ ሊያስቀይም ይችላል። በራሱ ከተንቀሳቀሰ ሊያስቀይም ይችላል። ስለዚህ ምን እንዳያስቀይም ከፈለግን ያለው አማራጭ ምንድን ነው? ምንም በራሱ የማይናገር የማይጋገር እንደ ሮቦት የሆነ የተገተረ ወይ የተቀመጠ ቁጭ በል ብላችሁት ብትሉ እዛው የሚውል ባል፣ ሚስት የሚፈልግ ሰው አለ። እንዲህ አለው፣ ባል አያስቀይምም፣ የተረጋገጠ ነው። ምንም ክፉ ከአንደበቱ አይወጣም። ምንም እንዲህ ያለች ሚስት የትም አትሄድም፣ ምንም አትልህም። ግን እንዲህ ባለ ሕይወት መኖር የሚፈልግ ሰው አለ? ጣዕም የለው የሞተ ሕይወት ነው። በግሪኮች ሚቶሎጂ፣ ፊዳስ የተባለ አንድ ንጉሥ በጣም ገንዘብ ይወድ ስለነበረ ለአማልክት እንደው የሚዳሰሰው ሁሉ ወርቅ የሆነልኝ ብለው ጸለ ይላሉ እና አማልክቱ ደግሞ ጸሎቱ ሰሙትና የሚዳሰሰው ሁሉ ወርቅ ሆነለት እና ሚስቱን ሲዳስስ ወርቅ፣ ልጆቹን ሲዳስስ ወርቅ፣ የሚበላው ሲዳስስ ወርቅ። ሁሉ ነገር ወርቅ ሆኖ መኖር ይቻላል? ሁሉ ነገር ወርቅ ሆኖ ወርቅ ጥቂት ነው የሚያስፈልገው። ስለዚህ እንዲህ ያለው ዓለም፣ ምንም ክፉ ነገር የሌለበት ዓለም እግዚአብሔር ቢፈጥር ኖሮ ፍቅር የሚባለው ይሄ እንዲህ ያሉት ነገሮች፣ መተሳሰብ፣ ደግ ነገር ሁሉ አይኖርም። ሁሉ ነገር የሞተ ግዑዝ ነው የሚሆነው፣ የሮቦት ከሮቦት ጋር መኖር ነው። ስለዚህ እግዚአብሔር መልካሙ ምንም እንኳን ነፃ ፈቃድ ሲኖር የሚያስቀይም፣ የሚያሳዝን፣ የሚጎዳ ነገር ቢኖርም መልካሙ ነገር ደግሞ ስለሚበልጥ ነፃ ፈቃድ ያለበት ዓለም የፈጠረው ከነ ችግሩም ቢሆን ለዚህ ነው። ያም በነፃ ፈቃድ ክፋትም አብሮ ቢኖር በጎነቱ ደግሞ ይበልጣል። መቼስ በዚህ ዓለም የምታስቀይም ሚስት፣ የሚያስቀይም ባል፣ የሚያስቀይም ወዳጅ፣ የሚያስቀይም ጎረቤት፣ የሚያስቀይም የስራ አጋር ቢኖርም ግን ደግሞ እነዚህ የኖሩት በአጠቃላይ ጥሩነቱ ስለሚበልጥ ነው። አይደል? እንደዛ ባይሆን ኖሮ መጋባትም ልጅ መውለድም ጉርብትና ባይኖርም ነበር። ጥሩ ይበልጣል ከክፉ ነው። ከዚህ ጋር ተይዞ ደግሞ ሌላው የሚነሳው እግዚአብሔር ነፃ ፈቃዳቸው ለጥሩ የሚጠቀሙበትን ብቻ ለምን መርጦ አይፈጥርም? እንዲህ ሊሆን ጥሩ ነው። ነፃ ፈቃድን መስጠቱ መልካም ነው። ምክንያቱም ያለ ነፃ ፈቃድ ምንም ሕይወት ትርጉም የለውም። ግን ነፃ ፈቃዳቸው ለመጥፎ የሚፈጠሩትን ስለሚያውቃቸው ቀድሞ እንዳይጸነሱ እንዳይወለዱ አድርጎ አስቀርቶ ነፃ ፈቃዳቸውን ለበጎነት ብቻ የሚጠቀሙትን ቢፈጥርስ፣ ይሄስ ጥሩ አይሆንም? ይሄስ ያስኬዳል። ነፃ ፈቃዳቸውን ለበጎ ብቻ የሚጠቀሙትን፣ ለምንም ክፉ ነገር የማይጠቀሙትን መርጦ ቢፈጥር ነው የሚፈጠር ሰው ይኖራል? ከመቤታችን ከንጽሕተ ንጹሐኑ ቅድስት ድንግል ማርያም በስተቀር ምናልባት ከዛ ውጭ ማን ሊፈጥር እንደሚችል ። ምክንያቱም ሰው ሆኖ የማይበድል ማን ነው? እንደ አንድ ቀንም ክፉ ተናግሮ የማያቀሰው አለ? አንድ ቀን ተሳድቦ የማያቀሰው አለ? አንድ ቀን ዋሽቶ የማያቀሰው አለ? እውነት እንዲህ ያለ ሰው ካለ በጣም ይገሩ። ስለዚህ እንዲህ ከሆነ ሁላችንም አንፈጠርም ነበር ማለት ነው። ስለዚህ ክፉ ነገር በነፃ ፈቃዳቸው የሚያደርጉትን ከመፍጠር ለምን አላስቀራቸውም ካለ ሁላችንም ነበር የምንቀረው ከመቤታችን መስጠቀ። እግዚአብሔር ግን ምን አደረገ? ቸር ስለሆነ ነፃ ፈቃዳቸውን ሊያበላሹት ሊሳሳቱ ቢችሉም ሲመጡ እቀበላቸዋለሁ። ንስሐን መንገድ አዘጋጀ፣ ምህረትን አዘጋጀ፣ ሚስጥራትን አዘጋጀ፣ መድኃኒቱን አዘጋጀ እንጂ ገና ለገና ያጠፋሉ፣ ይበድሉኛል፣ ሊክዱኝ ይችላሉ ብሎ በራስ ወዳድነት እንዳንፈጠር አላደርግም። ቸርነቱ ነው ይህን የሚያሳየው። ወላጆች እንኳን ልጆች የምትወዱት ልጆች ስለማያስቸግሩ ነው? ልጆች ድካም የለባቸው? መጽነስ፣ መውለድ፣ ምጥ ሪስክ የለውም? የህይወት ፔን የለውም? ማሳደግ ቀላል ነው? ልጅ ያው በዚህ ዘመን በዚህ ሁሉ ያም ደግሞ አንዳንዱ ልጅ ሁለት ዓመት ላይቅ ይችላል። ሌላ ጣጣ ሊያመጣ ይችላል አይችልም? ልጅ እንዲው ልጅ ደስታ ብቻ ነው እንዲሆነ ልጆችን አትፈልጉም ወላጆች ታዲያ፣ ወላጆች እንኳን ይህ ሁሉ ጣውረድ ባለበት ልጆችን የምትፈልጉ የምትወዱ ከሆነ እግዚአብሔር ማ የበለጠ እንዴት ሰውን አይወድም? እሱ እውነተኛ ፍቅር ነው። ኦሪጂናል ፍቅር እሱ ነው። ስለዚህ እግዚአብሔር እውነተኛ ፍቅር ስለሆነ በነፃ ፈቃዳችን ይህን ሁሉ ነገር ልናደርግ እንደምንችል መጎዳዳቱም ሊኖር እንደሚችል ቢያውቅም ከፍቅሮ የተነሳ ግን ፍቅሮ የበለጠ ነው እና እንድንፈጠር አደረገ። ሌላው ከዚህ ጋር ተያይዞ የሚነሳው እግዚአብሔር ሁለቱንም በአንድ መፍጠር አይችልም ወይ? ምን አይነት ነፃ ፈቃድም ያለበት ክፋትም የሌለበት ሁለቱን ያዋሃድ ዓለም ለምን አይፈጥርም? እንደዚህ አይነት ዓለም ይቻላል። ነፃ ፈቃድም ያለበት ክፋትም የሌለበት ዓለም መፍጠር ይቻላል? አይቻልም፣ ኢምፖሲብል። ምክንያቱም ሎጂካሊ የሚሆን አይደለም። ብርሃንና ጨለማን መዋሃድ ይቻላል? ባህሪያቸው የተለያየ ነው። መዋሃድ አይችሉም። እንዲህ ከሆነ ትርጉም አይኖረም። እንዲህ ከሆነ ራሱ ትርጉም ያለው ነገር አይኖርም። ክፋትና በጎነት፣ ጽድቅና ኃጢአት ይደባለቁ ካል ጽድቅ የሚባልም ኃጢአት የሚባልም በጎነት የሚባል አይኖርም። ትርጉም ያጣል፣ ሁሉም ነገር ጣዕም ያጣል። ምሬትም ጣዕምም አንድ ይሁን ካልነው ምሬትም ጣዕምም አይኖርም፣ ትርጉም ያጣል። ሁሉ ነገር ሕልውና ኦንቶሎጂ ራሱ ይጠፋል። ስለዚህ ሎጂካሊ ሚሆናልም ብርሃንንም ጨለንም ማደባለቅ አይቻል፣ እግዚአብሔር መኖርም አለመኖርም አይቻል፣ አንድ ነገር ንጹህ መሆንም ንጹህነትና እርኩስነትን ማደባለቅ አይቻል። ኢሎጂካል ስለሆነ እግዚአብሔር ነጻ ፈቃድ ያለበት ግን ደግሞ ክፋት ሊኖር የማይችልበት ዓለም አልፈጠረም። ኢሎጂካል ነው። ይህንን በዛው ኤሪያ ያለ ሰው ሲያብራሩ ሬክታንግል የሆነ ሰርክል መፍጠር እንደማይችለው ይላል አንድ ነገር አራት ጎና ከሆነ ክብ ሊሆን አይችልም አለ ክብ ካደረግነው ምንነቱ ይቀራል አራት ማዕዘንነቱ ይቀራል አራት ማዕዘን ከሆነ ክብ አይሆንም ክብም ቢሆን አራት ማዕዘን አይሆንም እንዴት ይሆናል ይሄ ብደት ነው የሚሆን ስለዚህ ነፃ ፈቃድም ያለው ግን ደግሞ ክፋትም የሌለበት አለም ደግሞ አይኖርም ቢያንስ በዚህ አለም ፋይናይት በሆነው በዚህ ሌላው ከዚህ ጋር ታይዞ የሚነሳው እግዚአብሔር ነፃ ፈቃዳቸው ለክፉ የሚጠቀሙትን ሰዎች ክፋታቸው ሌላውን ሰው ከመግዳቱ በፊት ለምን እንዳይፈጸም፣ እንዳይተገበር አያግደውም የሚል ለምሳሌ፣ አንድ ሰው ሰውን እጁን ዘርግቶ ሊማታ ሲል እጁን ልክ እንደ የወርባ አመጅ ስልል ድርቅ ያደርገው ያኛው በዚህኛው ውሳኔ አይመታም። ተኩሶ ሌላውን ሊገድል ሲል ምላጩ እንዳይሳብ ወይም ጥይቱ እንዳይተኮስ እንዲህ እንዲህ ያደርገው የሚል አለ። ይህ ሲያስቡት የሚያስኬድ ይመስላል። ግን እንዲህ ከሆነ ነፃ ፈቃድ አይኖርም። ኃጢአት ብቻ ሳይሆን ጽድቅም አይኖርም። እንዲህ ከሆነ እንደዚህ ከሆነ ክፉ ነገራችን ገና መጀመሪያ የሚያቆም ከሆነ ነፃ ፈቃድ የሚባለው ራሱ በራሱ አይኖርም፣ የስም ብቻ ነው የሚሆነው። ምክንያቱም ነፃ ፈቃድ የሚባለው እንዲኖር ሀሳቡን መተግበር አለበት፣ አለዛ ዝም ብሎ ኖሚናል የስም ብቻ ነው የሚሆነው። ሌላ በመጨረሻ ከዚህ ጋር ተያይዞ የሚነሳው ማለት ነው፣ ነፃ ፈቃድ እና ከክፋት ጋር ተያይዞ የሚነሳው እግዚአብሔር እንዲሁ ከግልግሉ ለየብቻችን ለምን አይፈጥረንም? የሚል ነፃ ፈቃድን ሰጥቶ ክፉን ማድረግ እንድንችል ይሄንን እድል ሰጥቶ፣ ግን ለየብቻችን በአንድ አንድ ዓለም ቢፈጥረን እዛ በኋላ እንገናኝ፣ ሁሉም በየራሱ ይኖራል፣ ከፋም በጀም እራሱ ነው በቃ፣ እንደዛ አድርጎ ይፈጥረንም የሚሉ አሉ። ኢዛት ፖሲብል ይቻላል? አይቻልም? ይሄ ለእያንዳንዳችን እግዚአብሔር አንዳንድ ዓለም ሰጥቶ መፍጠር ይችላል? አይችልም? ይችላል፣ ምንም ችግር የለውም። ግን እንዲህ ያለው ዓለም ጥሩ ይሆናል? ብቻ አሁን ከዚህ ዓለም ለምሳሌ ለአንዳችሁ ቢሰጥ ሌላው ሁሉ ሰው ወደሚወስደው ይሰደው፣ ላንዳቹ ቢሰጥ አሁን ይሄን ዓለም ይሄው በቃ ብንባል ጥሩ ነው? ደስ ይለናል? ብቻችንን ነን። ይሄን ዓለም አይደለም ይሄን ዓለም ኢትዮጵያ ነው ብቻችን ነን ብንሰጥ፣ ይሆናል ያስኬዳል? እንደዛ ከሆነ ምን ይሆናል? ሚስታት ኖርም ባላ አይኖርም፣ ልጅ አይኖርም፣ ጎረቤት አይኖርም፣ እናትና አባት ምናልባት ወልደው ከዛ ይወስዳቸዋል ብቻ ይቻላል። እንደዚህ ያላለ አይሆን እንኳን ብቻ ባንድ ዓለም መቀመጥ እስኪ ፍልሰታም ሱባኤ ሁለት ሳምንት አንድ ቦታ በረሃ ብቻችሁን ዝጉ፣ ምን ያህል ቀላል እንደሆነ ማየት ይቻላል። እንዲህ ያለው ዓለም ጣዕም አይኖረውም። ከአብሮነት ያለውን ሀብት አናገኙ። ምክንያቱም በአብሮነት ክፉዎች ብቻ አይደሉም ያሉት። እኮ ስንት ደጋግ ሰዎች የሉ፣ እራሳቸውን ለሰው አሳልፈው የሚሰጡ ሰዎች የሉ ይገሌ እኮ የሚያሰኙ ሰዎች የሉም? ለምን ጥቂት ክፎቹን ብቻ እያስታወስን ብዙን መልካም ነገር ለምን ውሃ እንዲበላው ገደል እንዲገባ እናደርጋለን? ስንት ደጋግ ሰዎች ሞልተ አሁ በትዳር መቸጋገር ይኖራል፣ በአብሮነት መቸጋገር ይኖራል። ግን ደግሞ ስንት ደጋግ ነገር ደግሟል። ሰው እኮ ክፉ ብቻ አይደለም። አንድ ቀን ቢቆጣ ስንት ቀን እኮ ደግሞ መልካም ነው። ስለዚህ ስለ ትንሿ መጥፎ ነገር ስንል ለምን ብዙ ጥሩ ነገር እናነሳዋለን እንረሳዋለን? ስለዚህ እያንዳንዳችንን ለየብቻው ቢፈጥረን የአንዱ ጉዳት ሌላው ላይ ችግር እንዳይፈጽ እንዳያደርስ ማለት ነው። እንዲህ ቢያደርግ ብንኖረው በአብሮነት ከአብሮነት የምናገኘውን ጥቅም አናገኝም፣ ሕይወትም ትርጉም አይኖረውም ነበረ። ስለዚህ እግዚአብሔር ምንም እንኳን ነፃ ፈቃዳችንን ለክፋት አንዱ ሌላውን ለመጉዳት ለመጎግዳዳት ብናውለውም በአጠቃላይ ግን በነፃነት መፍጠሩ ጥቅሙ የበለጠ ስለሆነ ሁሉን የሚያውቅ እግዚአብሔር ነፃነትን ሰጥቶ ክፉም ቢሆን ማድረግ እንድንችል ይሄን መብት ሰጥቶ ፈጠረ። ከዚህ ነፃነታችን አጠቃቀም አለማወቅ ነው ክፋት የሚመጣው። ይሄን እጅ ለጸሎት መዘርጋት ይቻላል፣ ለምጽዋት መዘርጋት ይቻላል፣ የወደቀን ለማንሳት መዘርጋት ይቻላል፣ ሰውን ለመምታትም መዘርጋት ይቻላል። እግዚአብሔር እጅን የፈጠረው ግን ለመደባደብ ተኩሶ ለመግደል አለ፣ ለመልካም ነው። አጠቃቀም አለማወቅ ነው ክፋትን የሚያመጣው። እንግዲህ እግዚአብሔር በሰጠው ሀብት በአግባቡ መጠቀም የሰውየው ድርሻ ነው። ስለዚህ ክፉ ነገር የሚመጣው ከዚህ የተነሳ ነው እግዚአብሔር የሰጠንን ሀብት በአግባቡ መጠቀም ካለመቻል ካለማወቅ። ከዚህ ባሻገር በተጨማሪ ደግሞ ትንሽ ነጥቦችን ባጭሩ ላንሳና ጉዳይን ለመጠቅለል ልሞክር። ክፉ ነገር ቢሆንም የሌላው ሰው ክፋት ማንንም ሰው አይጎዳውም። ይህ አባቶቻችን በስፋት ያስተማሩት ጉዳይ ነው። ሰው ክፋት የራሱ ካልሆነ የሌላ ሰው ክፋት አይጎዳው። እንደውም የሌላ ሰው ክፋት መጽደቂያ ነው። ካወቅንበት የሌላ ሰው ክፋት መጽደቂያ ነው። ሰማዕታት እኮ ሰማዕት የሆኑት በሌሎች ክፋት ነው። ያን በጥብዓት ተቀበሉት ሰማዕት ሆኑ። ዮሴፍ የከበረው እኮ በዛ ሁሉ ክፋት ነው። የወንድሞቹ ክፋት ያ ሁሉ ነው እኮ ዮሴፍን እያወጣጣ መወጣጫ መሰላል ነው። እየተረገጠ ማደጊያ ደረጃ ነው የሆኑት። ያ ሁሉ ክፉ ነገር ባይኖር ዮሴፍን ይህን ያህል እንት ምን ያህል በዛን ዘመን ከነበሩ ሰዎች የተለየ የሚያደርገው ነገር አይኖርም። ስለዚህ ከምር ከተረዳ ነው በሌሎች የሚሆነው ክፋት በእኛም ላይ ቢሆን በማንም ይህ ዓለም ጊዜያዊ ስለሆነ መክበሪያ መጽደቂያ ነው። አንድ የሆነ ሰንበት ትምህርት ቤት አንድ በጣም አስቸጋሪ ልጅ ነበረ። ስሙን አልነገራችሁም፣ ስሙ ይታወቅ ነበር። እና ሰንበት ትምህርት ቤት በጣም አስቸጋሪ ነው፣ ግን ካህናት ጋር ይሄድና ተሰጦ ሲቀበል ዜማ ሲያጠና ምናምን ነው የሚታየው። እና በካህናት ዘንድ በጣም የተባረከ ልጅ ነው እና ሰንበት ተማሪዎች ምናሉ እገሌ መጽደቂያ ነው ነበር የሚባል መጽደቂያ። እና ክፉ ነገር የእውነት መጽደቂያ ነው፣ ካወቅንበት ማጥሪያም ነው። አሁን ክፉ ነገር ቢሆንብን ራሱ ሰውነታችንን ያጠረዋል፣ ይሰነግለዋል፣ ይወለውለዋል፣ ፒውሪፋይ ማድረጊያ ነው። ስለዚህ ክፉ ነገር ሲሆን በአኮቴት ከተቀበልነው በራሳችንም ጥፋት ይምጣ በኃጢአትም ይምጣ በመቅሰፍትም ይምጣ በምንም ያጠራናል፣ ያከብረናል፣ ወደ እግዚአብሔር ከፍ ከፍ ያደርገናል፣ አክሊል ዋጋ መቀበያ አባ ብኑዳ በጣም በዚህ በእውነቱ ታሪኩ የሚጠቀሳባት ነው። በዮርዳኖስ በረሃ በዋሻ ውስጥ ብቻውን እየሰገደ እየጸለየ ፈጣሪን ሲያገለግል የኖረ ነው። በኋላ አባ ኪሮስ ሄዶ ያው ሲረዳው ከቆየ በኋላ መና ተከልክሎበት ስለነበረ መናውን ያስከለከለው አባ ብኑዳ ከሰማይ ቅዱስ ሚካኤል መና ማታ ማታ ያመጣለት ነበር ለአባ ብኑዳ እና አንድ ቀን አንድ ክፉ እንግዳ መነኩሴ መጥተው እግዚአብሔርን ሳይጠይቅ ከዛ መና ለዛ መነኩሴ ሰጠው። እና መነኩሴ ይህ ባህታዊ በዚህ ምድረ በዳ እንዲህ ያለ ምግብ በቃ ሽታው፣ ማዕዛው ልዩ የሆነ ኬት ያመጣል። ይሄ ጠንቋይ መሰሪ ሳይሆን አይቀርም ብሎ እንዲበላ ከተሰጠው ቆርሶ በጨርቁ እንደዚህ ሲያደርገው ከነበረበት ገዳሚ ሄዶ ደወል መጥቶ ይኸው እንዲህ ያለ ያደርጋል። ኑ ተሰብሰቡ ያዋል። ያን ጊዜ ቅዱስ ሚካኤል መጥቶ ያችን መና ቁራጫን ይዟት ሄደ እና በአሁኑ ዳ ለእግዚአብሔር ክፉ አደረገ። የተቀደሰውን ለዚህ ለማይገባው ሰው ሳያስፈቅድ ስለሰጠ ከዚህ በኋላ መና ይከለከልበታል አለ። እና እዛ በኋላ ፍራፍሬ እየለቀመ አባ ኪሮስ ወደ አባ በብኑዳ ወደ አባቱ ሲመጣ ወደ መምህሩ ወደ አባቱ ማለት ነው። አባ በብኑዳ ጅብ በልቶት እጁ እግሩ ጥፍሮ ይሄ ነገር ቀርቶ አገኘ። እና አባ ኪሮስ እንግዲህ ታሪኩን መቼም ብዙ ጊዜ ተተርኳል። ታቁት ይሆናል። በጣም የሚገርም ታሪክ ነው። እኔ ሁልጊዜ ተተርኳል በጣም የሚገርመኝ ነው። እና አባ ኪሮስ በጣም ተበሳጭ እግዚአብሔር እንደውም መንገድ ላይ ምን አይቶ ነበረ ንጉሱ ሞቶ ካህናቱ ጳጳሳቱ፣ ሰራዊቱ፣ ሕዝቡ ተሰልፈው ልዩ ትርኢት ሲደረግ አይቷል። እና አባ ኪሮስ ምንድን ነው ይሄ? ሰርግ ነው? ንጉሥ ልጁን ድሮ ነው ብሎ ጠየቀ። አንዱ መንገደኛ አረ ምን ልጁን ይድራል፣ ራሱ ሞቶ ነው። እንጃል ወይ ጉድ! ለሞት ምን ያህል ክብር አለው ሰው ሲሞትም በዚህ ያህል አጀብ ይቀበላል። እያለ እያደነቀ ሲመጣ አባቱን ደግሞ ባሕታዊውን ሁሉን ነገር ትቶ ለእግዚአብሔር ራሱን የሰጠውን ጅብ በልቶ ታገኘ እና በጣም ተበሳጀ። እግዚአብሔር አምላክ ሆይ ፍርድህ ጥሩ አልመሰለኝም ማለ የኮነ ፍትህ ከርቱ ፍትህ ርቱ አይደለም አልመሰለኝም ሁሉን ነገር ትተው የሚስትን የልጅን ዘመድ አዝማድ የእናት ባ ጣዕም ትተው በበረሃ ለአንተ የሚጋደሉትን በእጅ ታስበላለህ በዚህ ዓለም ጣዕም የኖሩትም ደግሞ ሲሞቱ እንኳን በክብር ታስቀብራለህ የት ነው ፍትህ አልገባኝም ካልገለጥክልኝ አልነሳም ብሎ አርባ ቀን መሬት ላይ ወድቋል እና በአርባኛው ቀን ባለቤቱ መጥቶ አስነሳው። እንዲህ ነው ወዳጅ ያለው፣ ይሄ ባለጸጋው ንጉሱ፣ ምንም እንኳን እኔን ሳያውቅ በክፋት ቢኖርም ትንሽ ትንሽ ጥሩ ነገር መቼም እንደ ሰውነቱ አይጠፋውም አልነበረችውና፣ እኔ ዋጋ ማላጠፋ ስለሆነ በቀብሩ በክብር በመቀበር እንዲቀበል አደረጉ። በእኔ ዘንድ ምንም ዋጋ የለውም፣ ተጣጥቦ በዛው ጨርሷል። ስለዚህ በክብር እንዲቀበል ያደረጉት ለዛው በምድር ላይ ለሰራ ጥሩ ዋጋ ጥሩ ነገር ክብር ዋጋ እንድትሆነው ነው ዋጋ ስለማላጠፋ ወዳጅ በብንዳ ግን ምንም እኔ አገልጋይ እውነተኛ አገልጋይ ቢሆን ያችን መና ለማይገባው ሰው በመስጠቱ ይች በደላለችና፣ ወደ እኔ ሲመጣ እቺ ምክንያት እንዳትሆኑ ዋጋ የምታስቀንስ እንዳትሆንበት በዛው ከፍሎ ጣዳውን ጨርሶ ይምጣ ብዬ ነው ፈጣሪ። በእውነትም ፍትህ፣ እውነት ነው ፍርድህ እውነት ነው ቀጥተኛ ነው ብሎ አድንቋል።